የዩቲ ናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የእኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጡ የምረጡኝ ቅስቃሳ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽ እና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ፣ አንደኛ በክብር አላወራኝም፣ ችላ ብላኛል። እት ኦኬ ሜቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሀሳብ ኖሮ ሊሆን ይችላል። በጥሩ ነገር ምን ውሰደው። ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር ከአንተም አክብሬ መጥቼ ሴፍሻ እንዴነ ሰላም ነው ወይ ብዬ ጠይቄ፣ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸው እና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉወንሰር ጠየቀ። ከዛ ያ ኢንፍሉዌንሰር ደግሞ እኔ ጋ ደወለልኝና ማናጀር እየፈለገ ነው የሴፍ አለኝ። ኦኬ ለምን ጠብቃለሁ እስከሚደውል ራሴ ወዲያው ነው ደውላለሁ ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው። ውች ይገባኛል። ይሄም ሪስፔክትፉል ቢዚ ይሆንክ ሰው እንደሆንክ እርግጠኛ ነኝ። ትልቅ ነገር ነው ያንተ ሴፉ ሾው ማለት ነው። በጣም ሪስፔክት አድርገዋለሁ። ግን ከዚህ ሁሉ የደበረ ነገር ምንድን ነው ከዚህ ሁሉ የነበረ ነገር አይ ቲንክ ዛሬ የተናገርከው አሽሙር አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ ባግ እንደሆንና ምንም ጥፋት እንደሌለን፣ ገመና እንደሌለን ስለምናስመስል መስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጽ ሆኜ ልንገርህ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና የማካፈለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ዩ ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናይን ያካፈልኩ እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ ውጭ እነዚህ ቃላቶች ማለት ነው ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ከፍ ማለት እንደሌለባቸው መልእክት አድርሰሃል። ሰው ችግሩ ምንድን ነው መሰለህ? ከሴፉ የተናገርከው ነገርና ተግባርቅ አንድ አልሆነ። ምክንያቱም በገመና ገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነት እና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና የሆኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ፣ እንጂ ያ መጥፎ የሚባለው ያ ገመና ወይ መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተ ወደ ሸው አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አላደረግም አላደረገ you know i think ያ ሁሉ ጥሩ ያደረኩት ነገር ሳታይ ያቺ ትንት የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግራል። so ምን ልልክ ነው የምፈልገው ወዳንተ ሸው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን፣ ኦፍ ኮርስ ወድሃለሁ፣ አከብርሃለሁ እያየሁህ ነው ያደግኩት ግን የተናገርከው ነገር ደስ አላለኝም። ይህ ነው። ከጥሩነቴ መጥፎነቴ መርጠቅ ስላየክ ደብሮኛል። ያንተ ምርጫ ነው። ኦፍኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል። ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው። ገባህ አይደል እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቀስቀሳው ደግሞ ወንድሜ የአንተ ምርጫ ቀስቀስ አያስፈልገኝም። ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩም፣ እኔ ማለት ነው። መኪና ባሸንፍ ብሸንፍ፣ ሽልማቱ ቢመጣ ባይመጣ፣ እኔ ዓለማዊ የሆነ ነገር ኦልሬዲ ተለያይቻለሁ። አይ ሚን ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈስ ጋር ግንኙነት አለኝ ሰው ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦልሬዲ ወድቄ ነበረ፣ አሁን ተነስቻለሁ። ሜይ ቢ ልወድቅም እችላለሁ። ከዚህ የዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው። እና ያ ሜቢ የሰው መጥፎ ነገር ላይ የተተንጥ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርን ቢሰራ እኔ ማይለት እቺ ጥሩ ነገር ነው which is አንዳንዴ ያስቀኛል። ገባ አይደለ? መጥፎ ነገር ከማይ ማለት ነው ያ ምንም ምለው ነገር የለኝም ወዳለሁ። መጀመሪያ ይተርቧቸዋል፣ ይጠሏቸዋል፣ ያንቋሽሻቸዋል፣ ያወዳድቋቸዋል፣ በግሩፕ ሆኖ ያሟቸዋል። አላማችሁ ስለማይገባቸው ይህ እብድ ይሏቸዋል። ይህ ጀዝባ፣ የሚያደርገውን ነገር የማያውቅ ምንድነው እያደረገ ያለው ምንድነው እየሆንክ ያለው ብለው መተረብ ይጀምራሉ ታያላችሁ ራሳቸው ከፍ ከፍ ለማድረግ በጣም ቀላል ይሆንባቸዋል ምክንያቱም የእናንተ ህልም የእናንተ አላማ እውን ስላልሆነ እግዚአብሔር ልባችሁ ውስጥ ያስቀመጠው ምስል ያ የውስጣችሁ ህልም እውን አልሆነም እዚህ ዓለም ላይ አልተሳለም ስለዚህ እነዚህ ሰዎች የመተረብ መብት አላቸው ግን እነሱ ሰዎች ሳትሰሙ ስግጥ ብላችሁ ስትሰሩ ስግጥ ብላችሁ እግዚአብሔርን ስትከተሉ ስግጥ ብላችሁ ልባችሁና መንገዳችሁ ስትመሩ በዛ ስትከተሉ ማለት ነው፣ የሆነች ጊዜ ትመጣለች፣ ህይወታችሁ ወደ ስኬት ይቀየራል። የነካችሁት ሁሉ ወደ ወርቅ መቀየሩ አይቀርም። እነዚህ ተመሳሳይ ቀልደኞች፣ እነዚህ ተራቢዎች፣ እነዚህ አንቋሻሾችና ጠላቶች ማለት ነው። ስኬታችሁ አለማየት ሲከብዳቸው ምርጫቸው እናንተን መከተል ነው፣ እናንተን ማጥናት ነው። ያደረጋችሁት ነገር እኔም ይሰራልኛል ብለው መድገም የእነሱ ስራ ይሆናል። መተረብ አቁመው እያንዳንዷ ያደረጋችኋት ነገር አመሳስለው እነሱ እንዳሰቡት እንደጀመሩት ያደርጉታል። ግን ልዩነቱ ምን እንደሆነ ታውቃላችሁ? የዛኔ እናንተ ኦሬዲ መቶኛ ፎቅ ላይ ናችሁ፣ እነሱ ገና ሁለተኛ ፎቅ ላይ ናቸው ያሉት። እግዚአብሔር የሚወደው ራሱን የሚከተል ልቡን የሚሰማ ነው። ሰውን የማያንቋሽሽ ሰው። አታንቋሽሹ። የሌላ ሰው መንገድ እያያችሁ የራሳችሁ መንገድ እንዳትረሱ። ምክንያቱም አብዛኛው ጠላት አብዛኛው አወዳዳቂና አንቋሻሺ ማለት ነው የራሳቸው መንገድ ረስተው የሌላ ሰው መንገድ እያተኮሩ ነው ያሉት እዚህ ደረጃ ነኝ ብለው ስለሚያስቡ እናንተን ወደዚህ ለማምጣት የማያደርጉት ነገር የለም። ዝቅ አልልም ብላችሁ ስግጥ ብላችሁ ስትሰሩና ለዓላማችሁ ስትቆሙ ግን እነዚህ ሰዎች ምን ይሆናሉ? ተከታይ ይሆናሉ። ሽሉክልክ ማለት ይጀምራሉ። ሽልክልክ እያሉ ይኖራሉ። እናንተ ግን ልባችሁ ስሙ። እወዳችኋለሁ። ቻው። ምክር ከአዶና ይባላል ይሄ